ተላላፊ ያልሆኑ በሽታዎች አሁን ላይ በከፍተኛ ደረጃ አሳሳቢ ሆነዋል። እነዚሁ በሽታዎች በስፋት ደግሞ አምራች የሚባለው የህብረተሰብን ክፍል እያጠቁ ይገኛሉ። ሀገርንም በከፍተኛ ደረጃ እየጎዱ ነው። እነዚህን የሀገርን የጤና ስርዓት በማዛባት እና ኢኮኖሚውን ደግሞ በመጉዳት ተላላፊ ያልሆኑ በሽታዎችን የተመለከተ የተጠኑ ጥናቶች ደግሞ አሉ። ምን ይናገራሉ የሚለውን ሊነግረን ባልደረባችን አለም ሰገድ አሳየ አብረውን ስቱዲዮ ይገኛል። እንቀጥላለን። ስግድ አመሰግናለሁ። እንግዲህ በቀደም ብላችሁ ለማንሳት እንደሞከራችሁት በኢትዮጵያ በተለይ በአሁኑ ወቅት ተላላፊ ያልሆኑ በሽታዎች በከፍተኛ ሁኔታ እየጨመሩና የሀገርን ኢኮኖሚም ጭምር እየጎዱና በተለይ ደግሞ አምራች የሚባሉን ከ ሀያዎቹ ጀምሮ እስከ ሰባዎቹ ያለውን የእድሜ ክልል በከፍተኛ ሁኔታ እያጠቁ እንዲሁም ሀገር ማግኘት የሚገባትን የኢኮኖሚ ደረጃም ጭምር እንዳታገኝ ተጨማሪ ደግሞ ከዛም ላይ እየወሰደባት ፈተና ሆኖባታል ማለት ነው። እነዚህን አስመልክቶ የተጠኑ ጥናቶች ምን ያሳዩናል? በተለይ ደግሞ የኢትዮጵያ መንግስት ለጉዳዩ ምን አይነት ትኩረት ሰጠ የሚለውን በተከታዮቹ ቆይታችን እንመለከታለን ማለት ነው። እንግዲህ በኢትዮጵያ ተላላፊ ያልሆኑ በሽታዎች አሁን ላይ የሞት መጣንያቸውም ጭምር ከፍ እያለ የመጣበትን ሂደት እንመለከታለን። በእርግጥ እነኚህ ጥናቶች በኢትዮጵያ መንግስት ትኩረት እና በተለይ ደግሞ በኢትዮጵያ ጤና ሚኒስቴር እንዲሁም በኢትዮጵያ ጋ ህብረተሰብ ጤና ኢንስቲትዩት እንዲሁም በስሮ በሚገኘው ብሔራዊ የዳታ ማዕከል የተዘጋጁ ናቸው። እንግዲህ በዋናነት እነኚህ በሽታዎች ምን ምንድን ናቸው የሚለውን ስንመለከት እንግዲህ በዋናነት በአሁኑ ወቅት የልብ ና የደም ቧንቧ በሽታዎች በከፍተኛ ሁኔታ አሳሳቢ ሆነው ይገኛሉ ማለት ነው። እነህም በተለይ ከደም ግፊት ና ከልብ ድካም ጋር በተገናኘ የበርካቶችን ህይወት እየቀጠፉ እንዲሁም ደግሞ ለአላስፈላጊ ድንገተኛ ህይወት መጥፋቶች ጭምር ምክንያት ስለመሆናቸው መረጃዎች ያመላክታሉ ማለት ነው። ሌላው በዚሁ ከነዚሁ ከሚጠቀሱም በሽታዎች መካከል እንግዲህ ካንሰር ይጠቀሳል። በተለይ ካንሰር አሁን በተለያዩ የአይነቶች መግለጽ እንችላለን። በዚህ ውስጥ እንግዲህ በተለይ ከሴቶች ጋር በተገናኘ የማህፀን በር ካንሰርም አሁን በከፍተኛ ሁኔታ እየተስፋፋ የሚገኝ ደግሞም ትኩረት የሚፈልግና መከላከሉንም እንዲሁም ደግሞ የግንዛቤውንም ጉዳይ ትኩረት ሊደረግበት እንደሚገባ ይነሳል ማለት ነው። ከዛ ጋር በተገናኘ የጡት ካንሰርም እንዲሁም የጉበት ካንሰርና የደም ካንሰርም በሀገራችን ገዳይ ከሚባሉ በሽታዎች መካከል እንዲሁም ደግሞ ትኩረትን ከሚፈልጉ ጉዳዮች መካከል ይጠቀሳሉ። ሌላው የስኳር በሽታ ነው። የስኳር በሽታ በአሁኑ ሰዓት እንግዲህ ሰፋ ባለ መልኩ መረጃዎችን እንሰማለን። በተለያዩ ወቅቶች እንግዲህ ትኩረት የሚፈልግ ጉዳይ ነው። እንግዲህ ዜጎችም ይህንን በመከላከል ሂደትና አስፈላጊውን የጤና ክብካቤ በማግኘትም እንግዲህ መንግሥት ትኩረት ሰጥቶ እየሰራበት ይገኛል። ሌላው ስራ የሰደዱ የሳንባ በሽታዎች ናቸው። እነዚህ አሁን አሁን በተለይ ከአስም በሽታ ጋር የአየር መዛባትን ተከትሎ እንግዲህ እነዚህ ጉዳዮች የዜጎችን ጤና በከፍተኛ ሁኔታ በአሳሳቢነት ደረጃ ከፍ እያደረጉት ይገኛሉ ማለት ነው። እነኚህ በሽታዎች ምንድን ነው የሚያስከትሉት በኢትዮጵያ የኢኮኖሚ ጉዳይ ላይ ወይም ደግሞ በሀገራት የኢኮኖሚ እንቅስቃሴ ላይ ምን ያስከትላሉ የሚለውን ስንመለከት እንግዲህ የመጀመሪያው ሞት ነው። ቀደም ብዬ ለማሳተፍ በመኮርካቸው ጥናቶች ውስጥ የሞት መጠን እንግዲህ ከ100 ሺህ ሰዎች መካከል 554ቱ በእነኚህ ተላላፊ ባልሆኑ በሽታዎች ምክንያት ሕይወታቸውን እንደሚያጡ መረጃው ያመላክታል ማለት ነው። እንግዲህ እለታዊን እንኳ ብንመለከት በአማካኝ ወደ 25 የሚጠጉ ዜጎች እነዚሁ ተላላፊ ባልሆኑ በሽታዎች አማካኝነት ሕይወታቸውን ያጣሉ። አጠቃላይ ደግሞ ከሀገራችን የሞት ምጣኔ ውስጥ የ43 በመቶን አጠቃላይ ድርሻ ይወስዳሉ ማለት ነው። ይሄ በሰው ቁጥር እንግዲህ አምራች የሚባለውን የዜጋ ክፍል እንግዲህ የሚነጥቁና ሀገርንም የሚጎዱ ስለመሆናቸው እንመለከታለን። ሌላው የኢኮኖሚ ስብራት ነው። እንግዲህ ከጤና ስርዓት ግንባታ ጋር በተገናኘ እንግዲህ ወጪ በከፍተኛ ሁኔታ ያስወጣሉ። ይህንን ስንመለከተው እንግዲህ በአመት ከ31 ቢሊየን ብር በላይ በቀጥታ የሚሆን በተዘዋዋሪ በነኚህ በሽታዎች ምክንያት እንግዲህ ሀገራችን እንደምታጣ ይነሳል ማለት ነው እንደምታጣ ጥናቶች ያሳያሉ። ይህም ከሀገራዊ ጥቅል ምርት ውስጥ ወይም ደግሞ ጂዲፒው ላይ ወደ 1.8 በመቶ የሚሆነው እንደሚያሳጣት ጭምር እንግዲህ ጥናቶች ያሳያሉ። ይሄ በተለይ ቀደም ብዬ ለማንሳት እንደሞከርኩት ከ30 እስከ ያለውን የእድሜ ክፍል በተለይ አምራች የሚባለውን እንግዲህ በድንገተኛ ሞት ይሁን በተለያዩ ወቅቶች በሚከሰት ሞት በከፍተኛ ሁኔታ እንግዲህ ሀገርን ይጎዳሉ ማለት ነው። እነኝህም በሽታዎች የሚያባብሱ ወይም ደግሞ እንደ ገፊ ምክንያት ሆኖ ከሚጠቀሱ ጉዳዮች መካከል ከፍተኛ የደም ግፊት እንዲሁም ደግሞ የአኗኗር ሁኔታችን በራሱ ለነኚህ በሽታዎች እንደ አባባሽ መንስኤ ተደርገው ሊወሰዱ ይችላሉ። ይህንንም እንግዲህ በመከላከል ደረጃ ላይ ሁሉም ሰው ትኩረት ሊያደርግባቸውና በተለይ ደግሞ የአኗኗር እስታይሉን በመቀየር እንዲሁም ደግሞ ትኩረት በማድረግ ሊከላከላቸው እንደሚገባ ይነሳሉ። ከነኚህ ውስጥ በተለይ ደግሞ አባባሽ ከሚባሉት ጤናማ ያልሆነ በተለይ አሁን አሁን የጃንክ የሚባለው የአመጋገብ ስርዓት እሱ በከፍተኛ ሁኔታ ጤናን ይጎዳል። የትንባሆና የአልኮል አጠቃቀሞችም እንግዲህ ለነኚህ ተላላፊ ላልሆኑ በሽታዎች እንደ ገፊ ምክንያትና አባባሽ ምክንያቶች ወይም ደግሞ ላልተጠበቀ ድንገተኛ ህልፈትም ሆነ ለልዩ ልዩ ጉዳዮች ይዳርጉናል ማለት ነው። እንዲሁም አነስተኛ የሆነ የአካል ብቃት እንቅስቃሴ ወይም ደግሞ የእግር ጉዞ ባለማድረግ ሊሆን ይችላል። በእነዚህ ተያይዘው እንግዲህ እነኚህ ጉዳዮች እንደ አባባሽ መንስኤ ልንመለከታቸው እንችላለን። ታዲያ እነኚህን ጉዳዮች በምን እንከላከል፣ ምን አይነት ትኩረት እንስጣቸው የሚለውን ስንመለከት እንግዲህ መንግስት በተለይ የዜጎችን ጤና በማሻሻል እና እንግዲህ ከመሰረታዊ መብቶች መካከል አንዱ የጤና ወይም ደግሞ መሰረታዊ የሚባል የሕክምና አገልግሎቶችን ማቅረብ እንደሆነ ይታወቃል። ከዚህ ባለፈ ደግሞ እንደዚህ ተላላፊ ያልሆኑ በሽታዎች ሲከሰቱ ስትራቴጂካል የሆኑ እቅዶችን በማውጣት እንግዲህ ዘላቂ በሚባል መልኩ ለመከላከልና ለእነሱ ግብረ መልስ መስጠት የሚያስችል እቅድ ነድፎ እየተሰራበት ይገኛል ማለት ነው። በዚህም ሶስት መሰረታዊ ጥናቶች ተደርገው በነዚህም እነሱን ለመከላከል ትኩረት ተደርጎባቸው ይሰራል ማለት ነው። የመጀመሪያው እቅድ ታቅዶ የተሰራበት ጥናት የብሔራዊ ስትራቴጂክ የድርጊት እቅድ ይባላል። ይሄ እቅድ በዋናነት እንግዲህ በሽታዎቹን መከላከልና መቆጣጠር፣ ግንዛቤ ማስፋትና ሰዎች በተለይ ደግሞ ጤናቸውን መንከባከብና ራሳቸውን መጠበቅ የሚችሉበት ደረጃ ላይ በትኩረት ይሰራል። አላማቸው ምንድን ነው ሲባል ደግሞ ወደ መጀመሪያ ደረጃ የጤና አገልግሎት ማውረድና በትብብርና በአብሮ በመስራት እንግዲህ የእነዚህን ጉዳዮች መቀነስ የሚለው ይገኝበታል። ሌላው ሁለተኛው የተሰራው ጥናትና ሪፖርት የተደረገበት የበሽታ ሸክም ትንታኔዎች ወይም ደግሞ በርደን ዲዚዝ ኦፍ ስተዲ የሚለው ይገኝበታል ማለት ነው። በዚህ ውስጥም እንግዲህ ቀደም ብዬ ለማንሳት እንደሞከርኩት ይሄ ጥናት በኢትዮጵያ ጤና ሚኒስቴር እንዲሁም በኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና በብሔራዊ ዳታ ማኔጅመንት አማካኝነት የተሰራ ነው። እንግዲህ እነዚህ ተቋማት በጋራ በመሆን እነዚህን ሁኔታዎች ይከታተላሉ። ዋና ትኩረታቸውም በተለይ ደግሞ በየአካባቢ ያሉትን የበሽታ ስርጭትና የሞት ምጣኔ ጭምር መለካትና ለሚቀጥሉት ጊዜያት እቅድ ማውጣት እንዲሁም ደግሞ ለነሱ ፈጣን ምላሽ መስጠትን ትኩረት ያደረገ አካሄድን ይከተላሉ ማለት ነው። ሌላው ሶስተኛው የተሰራው ጥናትና ለነኚህ ጉዳዮች ትኩረት የተደረገባቸው ጉዳዮች የኢኮኖሚ ሸክም ትንታኔ ወይም ደግሞ ኢኮኖሚክ በርደን አናሊሲስ የሚለውን እናገኛለን ማለት ነው። ይሄ በዋናነት ተላላፊ ያልሆኑ በሽታዎች በሀገር ደረጃ ላይ ምን አይነት የኢኮኖሚ ቀውስ ያመጣሉ የሚለውን ቀደም ብዬ ለማንሳት እንደሞከርኩት በሀገራችን ጂዲፒ እስከ 1.8 እንግዲህ ጉዳት እንደሚያደርስ እንዲሁም ደግሞ ወደ 31 ቢሊዮን ብር ጭምር በቀጥታም ይሁን በተዘዋዋሪ እንደሚያሳጣን ይታወቃል ማለት ነው። እነኚህ በተለይ የኢኮኖሚ ሸክም ሸክም ትንታኔ በሚለው አውድ ውስጥ የተሰራ ነው። ይህም በዋናነት የሀገሪቱን የሰራተኛ አቅምና የጤና ወጪና ተያዥ ጉዳዮችን በጥናት መፍትሄ ለመስጠት የሚያስችል ትኩረት ያለው ነው ማለት ነው። በቀጥታም እንግዲህ የሚያስከትሉትን ቀጥተኛና ተዘዋዋሪ ጉዳቶችን ጭምር በመተንተንና ትንበያ በማስቀመጥ ጭምር ለወደፊቱ የሀገሪቱን አጠቃላይ ፍኖተ ካርታ በማስቀመጥ በትኩረት ይከታተላል ማለት ነው። ሌላኛው እንግዲህ አጠቃላይ መረጃዎቹ የሚያሳዩት ኢትዮጵያ ከነበራት ተላላፊ ካልሆኑ በሽታዎች አሁን ላይ ደግሞ ተላላፊ ከነበሩ በሽታዎች አሁን ላይ ደግሞ እንደዚህ ተላላፊ ያልሆኑ በሽታዎች ሌላ ስጋት መሆናቸው ይሄ ሁለት በሁለት መንገድ እንግዲህ ፈተና እየደቀኑብን መሆኑን በጥናቶቹ ተረጋግጧል ማለት ነው። ችግሩ ከታወቀ ለመፍትሄም ስለማይከብድ እንግዲህ በትኩረት እየተሰራባቸው ይገኛል ማለት ነው። እነኚህን ጥናቶች ማግኘት የሚፈልግ ወይም ደግሞ ዝርዝር መረጃዎችን የፖሊሲ አውጪዎችም ሊሆኑ ይችላሉ፣ የተለያዩ የምርምር ስራ የሚሰሩ ተቋማትም ከፈለጓቸው እንግዲህ የጥናቶቹን ርዕስ ማስቀመጥ እፈልጋለሁ። አንደኛው ቀደም ብዬ ያነሳሁት በተለይ ብሔራዊ ስትራቴጂክ የድርጊት እቅድ የሚለው ጥናት ናሽናል ስትራቴጂክ አክሽን ፕላን ፎር ዘ ፕሬቨንሽን አንድ ኮንትሮል ኦፍ ሜጀር ነን ኮሚኒኬብል ዲዚዝ የሚለውን እንግዲህ ተመልካቾች ፈልገው ቢያገኙትና ቢያነቡት እንዲሁም ለተጨማሪ መረጃ የሆናቸዋል። ሁለተኛውም በተለይ ከኢኮኖሚክ ሸክም ትንታኔ የተሰራበትንም ስንመለከተው እንግዲህ በርደን ኦፍ ነን ኮሚኒኬብል ዲዚዝ ን ኢትዮጵያ የሚለውን ያገኙታል። ሌላኛውም እንግዲህ ፕሬቨንሽን አንድ ኮንትሮል ኦፍ ነን ኮሚኒኬብል ዲዚዝ ኢትዮጵያ ኢን ዘ ኬዝ ኦፍ ኢንቨስትመንት በሚለው አውድ ገብተው እንግዲህ የተለያዩ መረጃዎችን፣ ዝርዝር ጉዳዮችን ያሉት ነው። እሱም በመመልከት እንግዲህ የት ነው ያለነው፣ ምን አይነት ጉዳዮች ይጠበቁብናል፣ እንዲሁም ደግሞ ከማን ምን ይጠበቃል የሚለውን ዝርዝር መረጃ ማግኘት ይችላሉ። ለሳቶ ያስኳቸው መረጃዎችን ይመስላሉ። ሰወዶና ይሸዋ መልካም አለምሰግድ አሳዬ ለጊዜና ለመረጃዎችህ ከልብ እናመሰግናል።